ሰላም ለናንተ ይሁን ውድ ቤተሰባዎች እንደምናላችሁ ይህ አዲስ ኢንሳይደር ነው ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ በቅድሚያም ርስቱና አስታውቃችሁ የጻድቃኔ ማርያም ገዳም መንገደኛ ምዕመናን በ መከላከያ ታፍነው አልተባለም። አዲስ አበባን ጨምሮ ከተለያዩ ኢትዮጵያ ክፍሎች የምቤታችን የቅድስት ድንግል ማርያምን መገለጥ የሚዘክርበትን የግንቦት 21 ዓመታዊ በዓል ለማክበር ወደ ደብረ ምጥማቅ ጻድቃኔ ማርያም ገዳም የተጓዙ የነበሩ ኦርቶዶክሳውያን በመከላከያ መታፈናቸው ተገልጿል። የምናስደምጣችሁ ነው። የጤና ባለሙያዎች ለነሱት ጥያቄ እርምጃ ከመውሰድ ይልቅ ድርድርና ንግግር መደረግ እንዳለበት ተገልጿል። ባለሙያዎችም ህብረተሰቡ ለጉዳት በማይዳርግ መልኩ ጥያቄያቸውን ማቅረብ አለባቸው የተባለ ይገኛል። ዛሬ በአዲስ አበባ በሚገኙ የተለያዩ አካባቢ ሆስፒታሎች ሰላማዊ ሰልፍም ተደርጓል። እናስደምጣችኋለን። በሌላ በኩል የኢቲቪው ጋዜጠኛ ማስጠንቀቂያ ተሰጡም ኤቢሲ ላይ ዘናንባቤ በመሆን የሚቀርበው ጋዜጠኛ ሰለሞን ለየሶስ ማስጠንቀቂያ ደርሶታልም። ማስጠንቀቂያው ከማን ነው የምነግራችሁ ነው። በሌላ በኩል የጤና ጉዳይ ለነገ የሚባል ስላልሆነ እንጂ በግል ጤና ተቋማት ክፍያው ከአቅማችን በላይ ነው ሲሉ ተገልጋዮች አሁንም እየተገለጹ ይገኛሉ። ከዚህ በተጨማሪ ደግሞ የገንዘብ ሚኒስትር የኢትዮጵያ ዕዳ ሰላሳ አንድ ነጥብ ስድስት ቢሊዮን ዶላር ብቻ ነው ሲል ገልጿል። ይሁን እንጂ የኢትዮጵያ ኢኮኖሚክስ ማህበር 62.5 ቢሊዮን ዶላር የኢትዮጵያ ያለባት የውጭ ዕዳ ነው ሲል ገልጿል። ክርክሩ ምን ይመስላል የምትሰሙት ነው የሚሆነው። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይድር አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑም። ወደ ቀዳሚ መረጃ ማለፍን የጻድቃኔ ማርያም ገዳም መንገደኛ ምዕመናን ታፍኗልም። አዲስ አበባን ጨምሮ ከተለያዩ የኢትዮጵያ ክልሎች የመቤታችንን የቅድስት ድንግል ማርያም መገለጥ የሚዘከርበትን የግንቦት 1 ዓመታዊ በዓል ለማክበር ወደ ደብረ ብርሃን ምጥማቀ ጻድቃኔ ገዳም እየተጓዙ የነበሩ ኦርቶዶክሳውያን ታግቷል ተብሏልም። ይህን ያስታወቀ ደግሞ ጋዜጠኛ ጌጥያ ያልሆነው ኦርቶዶክሳውያኑ ተጓዦች የታሰሩት ደብረ ብርሃን ከተማ አልፈው ቀይት ከተማ ሲደርሱ መሆኑም አስታውቋልም። የሀገር መከላከያ ሰራዊት እያለ የሚጠራው ኃይል መንፈሳዊ ተጓዞቹን ሲያሰር እንደ ምክንያት ው ኮከብ የሌለው አረንጓዴ ቢጫና ቀይ ሰንደቅ ዓላማ ይዛቸዋል በሚል መሆኑን ጠቅሷልም። ኦርቶዶክሳውያኑ ሲጓዙባቸው የነበሩ ሞተር ብስክሌቶችም ከምእመኑ ጋር አብረው መወሰዳቸውንም አመልክቷልም። እነዚህ እስረኞች ቁጥር በትክክል ማወቅ ባይቻልም በርካታ መሆናቸው ግን ማወቅ ተችሏል ብሏል ጋዜጠኛውም። በተያያዘ ዜናም ከደብረ ብርሃንም በቅርብ ርቀት ከቀይት ከፍ ብሎ ጉዶ በረት ከተማ ላይም የዚህ የአማራ ፋኖ ድርጅት ጠቅላይ ግዛት እጅ መንገደኞችን በሰላም እያስገባ መሆኑን ተመልክተናል ሲል አስታውቋል። በሌላ በኩል የኢቲቪው ዜና አንባቢ ማስጠንቀቂያ ተሰጠው። ኢቢኤስ ላይ ዜና አንባቢ በመሆን የሚሰራው ጋዜጠኛ ሰለሞን ላይ ኢየሱስ ማስጠንቀቂያ ደርሶታል። አለማወቁን በክሯት ነው የሚናገረው። ድምፅ አማረልኝ ብሎ ይሆን እንጂ ብልጽግና ለመረገፍ ጠማማ ነገር ማሰብ አይጠበቅብህም። ፓርቲውም ይህን ይፈልጋል ብዬ አላምነም ብለዋልም። አንተ ሙያም ባታከበር፣ ሌሎቹ ሙያ ግን ገድላ ትክተት። ጋዜጠኝነት ለአንተ ውሸታም፣ ለአንድ ፓርቲ ማቀንቀል ሊሆን ይችላል። ራሱም ሳያፍር ነው ብሎታል ሲሉ ትናክሯል። ይህን ያሉት ዶክተር ዳኛቸው አሰፋ ናቸው። ዶክተር ዳኛቸው አሰፋ በማህበራዊ ትስስር ገጻቸው ላይ በለቀቁት መልእክትም ስለ ጋዜጠኝነት የሚያብራራበት መንገድ ሌሎች ጋዜጠኞችም እንዳይ እንዳይታመኑ ከማድረጉ በላይም ትክክለኛ የቴክስ ተከትለው የሚሰሩ ጋዜጠኞችንም ሞራላቸውን የሚነካ ንግግር ነው ብሏለም። ስለ ናሽናል ፊሊንግ ሲያወራማ በዛ ላይ ኃላፊነት በጎደለ መልኩ ከዚህ ቀደም የነበሩትን እንደ ገነት ዘውዴ ያሉ ባለሥልጣናት ሲሳደብ ጭንቅላቱ ውስጥ የሆነ ነገር የጎደለ እንዳለ ግልጽ ነው ብሏልም። ይሁን እንጂ በጤናው እንዳይዘላብድ ብሏልም። ኢትዮጵያ ትልቅ አገር ናት። ብዙ የተማረ ምሁራን፣ የሃይማኖት አባቶች፣ ታዳጊዎች ያሉባት አገር እንጂ እንዲህ አይነቱን ለአፉ ልጓም የሌለው እያመጣችው ብልግና ቦታ እንደማያሰጣ አታሳዩብን ብሏልም። ከዚህ ባለፈም እናንተ ዝመካላችሁት እኛ ዝማንለውም። ከሁሉም ግን ይህን አይነት የምትመረዘ ሀሳብ ይዞ ካሜራ ፊት እንዳይወጣ የምታውቁት ምከሩልን ሲል ዶክተሩ አስታውቋል። በሌላ በኩል የጤና ባለሙያዎች ጉዳይ እንመለከታለን ዛሬ። በአዲስ አበባ በሚገኙ ትላልቅ ሆስፒታሎች ላይም ሰላማዊ ሰልፍ ተካሂዷል። የጤና ጉዳይ ለነገ የሚባል ስላልሆነ እንቺም በገለ ጤና ተቋማት ክፍያ አቅማችን በላይ ነው ሲሉ ተገልጋዮች ተናግሯል። ከሰሞነኛው የጤና ባለሙያዎች ጥያቄ ጋር ተያይዞም ሐኪሞች ስራ ካቆሙባቸው ተቋማት አንዱ የሆነው ይህ ሀዋሳ ዩኒቨርሲቲ ኮምፕሬሲቭ ስፔሻላይዝ ሆስፒታል አሁንም ድረስ ሙሉ አግሎት የሰጠ አለመሆኑ ተገልጿል። በሆስፒታሉ አቅራቢያ በዋሳ ከተማ ባሉ ሌሎች የግል ሆስፒታሎች የሕክምና ተቋማትም ተዘዋውሮን ባደረግነው ምልከታ በአንጻራዊነት የተገልጋይ ቁጥር መጨመሩ ለማስተባበሮን ለማጣራችን አለም በዚህ ላይም ተገልጋዩ ወደ ግል ያመዘነ ነው ተብሏል። በተመሳሳይ በአዲስ አበባም ይህ ጉዳይ እንደቀጠለም የጤና ባለሙያዎች ላነሱት ጥያቄ እርምጃ ከመውሰድ ይልቅ ድርድርና ንግግር መድረግ እንዳለበትም ሰምተናል። ባለሙያዎቹም ህብረተሰቡን ለጉዳት በማያደርግ መልኩ ጥያቄያቸውን ማቅረብ አለባቸው ነው የተባለው። የጤና ባለሙያዎቹ ላነሱት ጥያቄ ከመንግስት በኩል እየተወሰደ ካለው እርምጃ ይልቅ ድርድርና ንግግር እንዳለበትም የህግ ባለሙያና የሰብአዊ መብቶች ተሟጋቾች ገልጸዋል። የጤና ባለሙያዎች ከአንድ ወር በፊት ደሞዝን ጨምሮ በርካታ ጥያቄዎችን በማንሳት ከመንግስት በኩል ምላሽ እንዲሰጣቸው መጠየቅ መጀመራቸው ይታወቃል። በዚህም ጥያቄያቸው በ30 ቀናት ውስጥ ምላሽ የሚያገኝ ከሆነ የስራ ማቆም አድማ እንደሚያደርጉ የገለጹት የጤና ባለሙያዎቹ ከ30 ቀናት በኋላ በከፊል የስራ ማቆም አድማ ቀጥሎም ነበርም። ይህን ተከትሎም ሰሞኑን የጤና ባለሙያዎች ያነሱትን የመብት ጥያቄ ሽፋን በማድረግ በሀገሪቱ ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር በማበር ህገወጥ ስራ ማቆም አድማ በማድረግ በጤና ዘርፉ ላይ ውቀት በመፍጠር እና የታካሚዎችን ህይወት ያደጋ ላይ በመጣልም በሚል የተጠረጠሩ 47 የጤና ባለሙያዎችን በቁጥጥር ስር አውሎ ምርመራ ማጣራት መጀመሩን የኢትዮጵያ ፌዴራል ፖሊስ ማስታወቅ ይታወሳል። የጤና ባለሙያዎች ላነሱት ጥያቄም ከመንግስት በኩል የተወሰደ ያለው የማሰር የማዋከብና ጥያቄዎች ጋር የማገናኘት እርምጃም አግባብ አይደለም የሚሉት የህግ ባለሙያው እንዲሁም ደግሞ የሰብአዊ መብት ተሟጋች ያሬድ ኃይለማርያም ናቸው። ባለሙያዎች ላነሱት ጥያቄ መንግስት ተገቢው ምላሽ መስጠት አለበት ያሉም ሲሆን ራሳቸው ባለሙያዎች ቢሆኑም ህብረተሰቡ ለጉዳት በሚያደርግ መልኩ ጥያቄዎችን ማቅረብ እንዳለባቸው አሳስቧል። አክለውም መንግስት ያሰራቸውን የህክምና ባለሙያዎች በመልቀቅ ከተለያዩ የጤና ማህበራት ተወካዮች ጋር በየደረጃው የሰከነ ውይይት ማድረግ እንደሚገባቸው አንስተዋል። የጤና ባለሙያዎች ያነሱት ጥያቄ ተገቢና መሰረታዊ ነው የሚሉትም የቪዥን ኢትዮጵያ ኮንግረስ ፎር ዲሞክራሲ ዋና ዳይሬክተር ታደለ ደረሰ በበኩላቸው ጥያቄውን በማንሳታቸው ልክ እንደ ጥፋተኛ ሊቆጠሩ አይገባም ባይ ናቸው። ከመንግስት ወደ ሰፊነት እንደሚጠበቅ ያነሱት ዋና ዳይሬክተሩም ዜጋዎች ለመንግስት ጥያቄያቸውን ካላቀረቡ ለ ለማን ሊያቀርቡ ይችላሉ ሲሉም የጠየቁ ሲሆንም ይህ ቀደመውን ሀሳብ በመጋራት ጥያቄ በማንሳታቸው ማሰር፣ ማንገላታትና ከስራ ትሰናበታላችሁ የሚል ማስፈራሪያ ማድረግ አስፈላጊ አይደለም ብሏል። የጤና ባለሙያዎች ቅድሚያ ማስጠንቀቂያ ለአንድ ወር መስጠታቸው አስታውሰው በዚህ አንድ ወር ውስጥ ደግሞ ጥያቄያቸው መመለስ አሊያም ንግግርና ድርድር ማድረግ ይቻላል እንደነበርም አንስተዋል። ዋና ዳይሬክተሩ እርምጃውን በየደረጃው ያሉ መንግስት ኃላፊዎች የወሰዱ ሲሆን ጠቁሟል። ነገር ግን ግንዛቤው የሌላቸው አካላት የስራ ፈቃድ ነጥቃለን የሚለው ማስፈራሪያ ተቀባይነት የሌለው ማድረግም የማይቻል መሆኑን መገንዘብ ይገባል ብለዋል። ይህ ሐኪሞች ጥያቄ ድንገት የተነሳ መሆኑን የጠቀሱ ሲሆንም ላለፉት ስድስት ዓመታትም የጠየቀ ሲሆንም አሁንም ቀጥለዋል ሲሉም ተናግረዋል። ከዚሁ ጋር በተያያዘ ታዲያ በአንዳንድ አዲስ አበባ የሚገኙ ሆስፒታሎች አሁንም የሰላማዊ ሰልፍ እየተደረገ እንደሚገኝ መረጃዎች ጠቁሟል። በሌላ መረጃ ሰሞነኛውን የገንዘብ ሚኒስትርና የኢትዮጵያ ኢኮኖሚክስ ማህበር ሰጣ ገባ እንመለከታለን። ኢትዮጵያ ያለባት የውጭ ዕዳ 62.5 ቢሊዮን ዶላር ሳይሆን 31.6 ቢሊዮን ዶላር ነው ሲል ገንዘብ ሚኒስትር አስታውቋለም። የኢትዮጵያ ገንዘብ ሚኒስትር በወጣው መግለጫ የኢትዮጵያ መንግስት ያለበት የውጭ ዕዳ 30.6 ቢሊዮን ዶላር መሆኑን አስታውቋል። ሚኒስትሩ ይህን መግለጫ ያስጠው ባለፈው ሳምንት የኢትዮጵያ ኢኮኖሚክስ ማህበር ይፋ ያደረገውን ሪፖርት ለማስተባበል ነው። እንደ ገንዘብ ሚኒስትር ሪፖርት ከሆነ ደግሞ የኢትዮጵያ መንግስት ብድሩ 62.5 ቢሊዮን ዶላር ነው የሚለው ይህ ሀገር ውስጥና የውጭ ዕዳ በሚል ተለይቶ መቅረብ ነበረበት ብሏል። ይህ በእንዲህ እንዳለም ከጥቂት ወራት በፊት ይፋ የሆነ አንድ የዓለም አቀፍ ሪፖርት ደግሞ የኢትዮጵያ መንግስት ዕዳ 56.7 ቢሊዮን ዶላር መሆኑን ይገልጻል። የሪፖርት አገሪቱ ያለባትን የውጭ ዕዳ በዝርዝር አስቀምጧል። በዚህም መሰረት የአፍሪካ ልማት ባንክን ጨምሮ ከተለያዩ አበዳሪ ተቋማት ያለባት ብድር 22 ቢሊዮን ዶላር መሆኑን ይገልጻል። በሁለትዮሽ ያለባት ብድር ደግሞ 95 ቢሊዮን ዶላር መሆኑን ያስረዳል። ይህንን ብድር የሰጡት ደግሞ አገራትም ቡልጋሪያ፣ ካናዳ፣ ቻይና፣ ቼክ፣ ፈረንሳይ፣ ጀርመን፣ ህንድ፣ ጣሊያን፣ ጃፓን፣ ደቡብ ኮሪያ፣ ኩዌት፣ ሊቢያ፣ ፖላንድ፣ ሩሲያ፣ ሳውዲ አረቢያ፣ ሰርቢያ፣ ቱርክና ዩናይትድ አረብ ኤምሬትስ መሆናቸውን ገልጾ ምን ያህል ገንዘብ እንዳበደረውም ጠቅሶም ነበርም በተጨማሪም አገራቱ በቻይና በዴንማርክ ግብፅ ፈረንሳይ ህንድ እስራኤል በጣሊያን ጃፓን ሰርቢያ ደቡብ አፍሪካ በስዊድን ስዊዘርላንድ ዩናይትድ አረብ ኤምሬቶች እንዲሁም ደግሞ እንግሊዝና አሜሪካ ከሚገኙ የግል አበዳሪዎች መወሰዳቸውን ብድር በዝርዝር አስቀምጦም ብዛቱ